ሰላም ወገኖች እንዴት ናችሁ? ደና ናችሁ ወይ? ትበረታላችሁ? በጌታ በርቱ። ጌታ ይመስገን። እኔም እዚህ በረታለሁ። አብረን ተያይዘን ያው እግዚአብሔር ወደ አዘጋጀልን ስፍራ ላዘጋጀላችሁ ሄዳለሁ አይደል ያለው እና መጥቼ ደግሞ እኔ ስፍራ ባዘጋጀውላችሁ ቦታ ከኔ ጋር እንድትሆኑ ሆኖ ወስዳችኋለሁ ብሏል ጌታ እና በርቱ አንድን ሰው አይደለም ጌታ እንደዛ ያለው፣ በርሱ የሆኑትን ሁሉ ስለሆነ በርቱ። ላለው የእግዚአብሔር ቃል አንድ ስፍራ ማንበብ ፈልግ ያለውኝ እና እንዲያስብ ነበረ። ሳስብ የነበረው ነገር በምድር ላይ አንድ ሰው በጌታ ነኝ ብሎ እንዴት ነው የሚኖረው? ጌታን ሳገለግል በምድር ላይ መኖሩ ምንድን ነው ትርጉሙ? እግዚአብሔር አምላክ ሰውን በምድር ላይ ሲያስቀምጥ በዓላማ ካልሆነ በስተቀር እንደው ማንኛውም ሰው በምድር ላይ ለመሰረታዊ ነገሩ ደክሞ ሰርቶ ነግዶ ቆፍሮ ምን ብሎ ከዛ በኋላ ገንዘብ አግኝቶ በዛ ገንዘብ እየገዛ እየበላ እየኖረ ሲያመው ሕክምና እየሄደ እየታከመ እና እንደው ይሄ የእግዚአብሔር ዓላማ ሊሆን ይችላል። አሁን ይሄ ምን ትርጉም አለው? እንዶ ትርጉም ይሰጣችኋል ወይ ወገኖች? ይሄ እንዲህ አይነቱ ኑሮ ከእግዚአብሔር አንጻር ስትመለከቱት፣ አላማ ካለው እግዚአብሔር አንጻር፣ ሀሳብ ካለው እግዚአብሔር አንጻር ስትመለከቱት ምን ትርጉም ይሰጣል? ይሄ ነገር እንዲህ አስባችሁ ታውቃላችሁ? በምድር ስንኖር እንደማንኛውም ሰው ብንመላለስ፣ እንደማንኛውም ሰው መውጣት መግባት ልክ የሆነ ሰው በዚህን ቀን ተወለደ። ከዛ በኋላ አደገ። ትምህርቱን በዚህ ተከታተለ። ከዛ ይህንን ስራ ያዘ። በዚህ ተመረቀ። ወይም ከዚያ ነጋዴ ሆነ ወይም ገበሬ ሆነ እና ዘመኑን ይህን ያህል ዘመን እንደዚህ ኖረ። በዚሁ በተማረው ነገር በንግዱ ራሱን እያስተዳደረ ኖረ። ከዛም በኋላ በሆነ ምክንያት ወይ በህመም ወይም በእድሜ ሞተ። በቃ ተብለን እንደው እንድናልፍ በዚህ ምድር ላይ እውነት የእግዚአብሔር ፈቃድና የእግዚአብሔር ሐሳብ ይመስላችኋል? ይሄ አይመስለኝም፣ አይመስለኝም። ወይስ ጥሪ ለእግዚአብሔር ተለይቶ መኖር ለተወሰኑ አገልጋዮች እግዚአብሔር ወይ ሐዋርያት ወይ ነቢያት ወይ ፓስተሮች ወይም ሌላ ሌላ አገልጋይ አድርጎ ወይ የሙሉ ጊዜ ጊዜያቸውን ሰጥቶ የሚያገለግሉ ሰዎች ጥሪ ያለን ከእግዚአብሔር ዘንድ ብለው ለነሱ ብቻ የተሰጠ ነው? ለእግዚአብሔር ተለይቶ መኖር ወይስ እንዴት ነው የምትረዱት ወገኖች? መጽሐፍ ቅዱስ ምንድን ነው የሚለው? እና ይህን ይህን ሳስብ እንደ ማንኛውም ሰው የሚኖር ሰው ፈራለታለሁ ለማለት ፈልጌ ነው። ፈራለታለሁ። ለምን? ለሁላችንም ለቤተ ክርስቲያን ለምእመናን ሁሉ የሚሆን የእግዚአብሔር ቃል አለን። ያ የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 7 ላይ እንዲህ የሚል ቃል አለ። ቁጥር 23 በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ ይላል። በዋጋ ተገዝታችኋል፣ የሰው ባሪያዎች አትሆኑ ይላል። በጣም የሚገርም ነገር ነው። ልዩነት አለ ማለት ነው የሰው ባሪያ በመሆንና በዋጋ በእግዚአብሔር በክርስቶስ ኢየሱስ በዋጋ እንደ ተገዛ ሰው በዋጋ ለገዛው መኖር የተለያዩ ናቸው ማለት ነው። በዋጋ ለገዛን መኖርና ባለቤት አለ አለን ማለት ነው። ወይ እሱን ትተን የሰው ባሪያዎች ሆነን መኖር ለሰው ተገዝቶ መኖር። እንግዲህ ይሄ እንትኑን አይከትም? ለጌታ መገዛታችን አፕላይ የሚደረግበት አይደለም፣ በተግባር የሚገለጥበት አይደለም ማለት ነው ይሄኛው። ምክንያቱም የሰው ባሪያዎች አትሁኑ ካለ የሰው ባሪያዎች ከሆነን በዋጋ የተገዛንበት ዓላማ እየተፈጸመ አይደለም ማለት ነው። ስለዚህ ይሄኛው ተጻራሪ ነው ማለት ነው፣ የእግዚአብሔር ሐሳብ ተጻራሪ ነው ማለት ነው። ባሪያዎቹ ሆኖ ለሰው ይሄ እንግዲህ የሰው ባሪያት ሆኑ ማለት ተቀጥራ ለሰው አትስራ ምናምን ማለት አይደለም። እሱን አይደለም። ተቀጥረን እንሰራለን፣ ተቀጥረን እንሰራለን። ግን እየሰራን የእግዚአብሔርን ሐሳብ በዋጋ መገዛታችንን ለቀን ወይም ትተን አይደለም የሰውን ሐሳብ ለማስፈጸም የጌታን ትተን አይደለም። ተቀጥረን ለሰዎች ምን ሰራው የተመደብንበትን ስራ እንሰራለን። አለቀ፣ በቃ ይሄው ነው። ይሄ ግን የሰው ባሪያዎች አትሆኑ፣ በዋጋ ተገዝታችኋል። የሰው ባሪያዎች አትሆኑ ካለ መገመት መገመት አለብን። ለምን አትሆኑ አለ ብለን መጠየቅ አለብን። ለምንድን ነው የሰው ባሪያዎች አትሆኑ የሚለው? የሰው ሐሳብ የሰው ሐሳብ ባሪያዎች ማለት ነው፣ ሌላ ነገር አይደለም። የሰው ሐሳብ ባሪያ የሰው የስጋና ደም ምክር ሐሳብ ባሪያ ማለት ነው ለእግዚአብሔር በዋጋ እንደተገዛ ሰው እንዳንገዛ የሚያደርግ አይነት አገዛዝ ማለት ነው። ለሌላ ሰው ለሰው የምንገዛበት መገዛት ማለት ነው። መጽሐፍ ቅዱሳዊ ያልሆነው ማለት ነው። እና ስለዚህ እግዚአብሔር አምላካችን እንደዚያ ነው ወንድሞቼ፣ እያንዳንዱ በተጠራድበት እንደዚህ ሆኖ በእግዚአብሔር ዘንድ ይኖር ይላል። ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነውና። ማለት ባሪያ ሆነ ለሰው ተጠርተ ከሆነ የጌታ ነፃ ነ ለጌታ ነፃ ነ በጌታ ነፃ የወጣ ነ። እንዲሁም ነፃ ሆኖ የተጠራ የክርስቶስ ባሪያ ነው። እና ስለዚህ በዋጋ እንደተገዛ ሰው በዋጋ የተገዛ ሰው ለማን ሐሳብ ነው የሚኖረው የሚለውን እናስምርበት። በዋጋ ከተገዛን የኛ አይደለንም ማለት ነው። የራሳችሁ አይደላችሁም ይላል እኮ የእግዚአብሔር ቃል። ሌላ ስፍራ ላይ የራሳችሁ የመንፈስ ቅዱስ ማደሪያ ናችሁ ይለናል። ሌላ ስፍራ ሌላ በሁለተኛ ቆሮንጦስ ምዕራፍ 5 ቁጥር 14፣ 15፣ 16 እዛ አካባቢ ደግሞ ምንድነው ከ13 ጀምሮ ስናነብ ይልቁንም ይህን ስለ ቆረጥን የክርስቶስ ግድ ይለናልና ብሎ ጳውሎስ አንዱ ስለ ሁሉ ሞተ ይላል ክርስቶስ ኢየሱስ ማለት ነው። ሰለማን እንደሞተ ሲናገር ስለ ሰው ሁሉ ነው። ጌታን አልቀበልም ለሚለውም እቀበላለሁ ለሚለውም ወንጌል ሲሰበክ ለሁሉ ነው። ክርስቶስ የሞተው ለተወሰኑ ሰዎች አይደለም። ክርስቶስ የሞተው ለሁሉ ነው። የሞተው ለምንድን ነው? ለሁሉ የሞተው ብለን ስንል ሁሉም ሙታን ስለሆኑ መዳን ስላለባቸው ሁሉም እንዲድኑ ነው ክርስቶስ ኢየሱስ የሞተው። እና ስለዚህ እንዲህ ስለሆነ ስለሁሉ ስለሞተ ከእንግዲህ በኋላ ሰው ለሞተለትና ለተነሳለት እንዲኖር እንጂ ለራሱ እንዳይኖር ክርስቶስ ስለሁሉ ሞተ ይላል። እና ስለዚህ ወገኖች በምድር ስንኖር እናስብ እስቲ፣ ኑሯችን ምን ይመስላል? ለእግዚአብሔር እየኖርን ነው ወይ? ለጌታ እየኖርን ነው ወይ? ወይስ እ በቃ ይሄ የምንኖረውን ኑሮ ማንኛውም ሰው የሚኖረውን ኑሮ ሁሉ ለጌታ መኖር ማለት ነው ብለን ወስነን እንደዛ እየኖርን ነው እንዴ? እንደዛ ምን ልዩነት ቢያንስ ልዩነት መኖር አለበት እኮ። ሌሎቹ የሚኖሩትን ኑሮ እና እኛ የምንኖረው አንድ ከሆነ ልዩነት የለንም ማለት ነው። ስለዚህ ልዩነት የሚያመጣ ኑሮ በሕይወታችን የሚታይ የሚገለጥ ለጌታ መኖራችንን የሚያመለክት መኖር መቻል አለብን። በዋጋ ተገዝተናል። ግድ ነው ይሄ በቃ ይሄ ግድ ነው። እግዚአብሔር ይባርካችሁ። ጌታ ይርዳን። ጌታ ማስተዋልን ይስጠን። እንደገና ክፍሉን